እስቴ ራሷን በጣም ያማታል። ቁርአን ይቀራልሽ ስላት እንቢያለችን፣ ማው ዘምዘም ጠጪ ስላትም እንቢያለችን። እና ምን ማድረግ አለብኝ? ቁርአን በመምታት መማል ይቻላል? ሻኒ ናት በባሽናት ገባ ነው። መልኳን አላውቅም አባት ስለሌለኝ በአባቴ ቦታ ታላቅ ወንድሜን ይዤ ገብቼ እንደ ሸሂድ ወንድሜ ፊቷን ማየት ይችላል የሚል። የእንጀራ እናቴና አባቴ ተፋተዋል። ባለቤቴ ለእንጀራ እናቴ አጅነቢ ነው ወይስ አይደለም? ሰሞኑን ዓለም አቀፍ የሂጃብ ቀን ተብሎ ይከበራል። ሴቶች አብዛኞቹ ይሄን ክብረ በዓል ተቀብለው ያከብራሉ።

ሱመማ በዓድ አሰላሙ አለይኩም ወረሐመቱላሂ ወበረካቱ። ይህ ከተማሪዎች ለሚመጡ ጥያቄዎች መልስ የሚሰጥበት የሚሰትበት ዛዱል መዓድ ፈታዋን ዛሬ ከምናያቸው ጥያቄዎች የመጀመሪያው እሷ ኒቃብ ለባሽ ናት ላገባ ነው። መልኳን አላውቅም። አባት ስለሌለኝ በአባቴ ቦታ ታላቅ ወንድሜን ይዤ እንግብቼ እንደ ሸሂድ ወንድሜ ፊቷን ማየት ይችላል? የሜን የሚያገባው እንጂ የሚያየው ሸሂድ የሚባለው ወይም ደግሞ አብረው ሄደው ማየት አይችልም ማየት የሚችለው የሚያገባው አባት በሕይወት ሊኖርም አንተ ምታገባትን እስካላገባህ ድረስ ማየት አይችልም። ብቻችሁን እንዳትሆኑ በአንተ ወይም በእሷ በኩል ሰው መኖር አለበት። በአንተ ወይም በእሷ በኩል ታማኝ የሆነ ሰው መኖር አለበት። በላጩ የእሷ የራሷ ወገን የሆነ አማና ያለው ኢማን ያለው አባት፣ ወንድም፣ አጎት መሰል የሆኑ ሰዎች መኖር አለባቸው። ለትዳር የተጫጩ መታየት የሚችሉት ወደ ስድስት የሚደርሱ መስፈርቶች ሲሟሉ ነው። ከዚህ አንዱ በመሀላቸው ሰው ሲኖር፣ በመሀል የሚኖረው ሰውም ታማኝ ሰው ሲሆን ኢማንና አማና ያለው ሰው አማና ያለው ሰው ከሆነ አገናኝቷቸው ይወጣል። ሲጀመርም በዚህ መልኩ ሸራ አስበው ሴቷን በቀለበታቸው ውስጥ ማድረግ የሚፈልጉ ሰዎች አሉ። ሞኝ የሆኑ ደግሞ አሉ። አንዳንዴ አባትም ጭምር ሞኝ የሆኑ ተጫወቱ ብሎ ይወጣል። ሸይጣን ይጫወትባቸዋል በዚህ ማለት። ስለዚህ ንቁ የሆነ ኢማን ያለው አማን ያለው ሰው መሆን አለበት። አባትም ይሁን ወንድም ከአንተ ጋር አብሮ የሄደው ሰው ማየት አይችልም። የምታየው አንተ ብቻና ብቻ ነው። ወንድ በሚያገባበት ጊዜ ነዓም አባቱን ማማከር፣ ምን አይነት ቤት ውስጥ ልግባ ከተኛው ቤት ላግባ ብሎ ማማከር አለበት። እንደ ሴት ልጅ ግን አባቱ ወይም ወንድሙ ወይም አጎቱ ከሌሉ ኒካህ ማሰር አይችልም አይባልም፣ ለወንድ ልጅ። ቁርአን በመምታት መማል ይቻላል ወይ? አይቻልም፣ ቢድዓን ቁርአንን በመምታት መማል ይይ ዕሞች ጠቅሰዋልን ብመማ ቁርአንን ብሎ መማል ችግር የለው። ወልቁርአን ብሎ መማል ችግር የለው። ለምን ያለ እንደሆነ ቁርአን የአላህ ቃል፣ የአላህ ቃል የአላህ ባህሪ ነው። በአላህ በራሱ በባህሪው መማል ይቻላል። ይህ በሁለቱ መሀል ልዩነት አለ። ይሄን ማወቅ ይጠበቅብናል። ቁርአኑን የመቱ ከሆነ አይቻልም፣ ይማለም ቢድ ነው። ቁርአንን ብሎ መማል ከሆነ የተፈለግበት ምንም ችግር የለው። ንስ ራሷን በጣም ያማታል ቁርአን ይቀራለሽ ስላት እምቢ አለችን። ማሁ ዘምዘም ጠጪ ስላትም እምቢ አለችን። እና ምን ማድረግ አለብኝ? ከቤተሰብ ጋር ተመካክሮ ተነጋግሮ እሺ እንድትል አምናበት ሩቃ እንዲደረግላት እንድትፈቅድ ማድረግ። ሩቃ የሚጠቅመው የታመመው አካል ሲያምንበት እርግጠኛ ሲሆን፣ ሩቃውን የሚያደርገው የሚቀራው አካልም ጠንካራ ኢማን ያለው ሲሆን ኢብኑል ቀይም ሌሎችም እንዳሉት በሩቃ በቁርአን የመዳን ምሳሌው እንደ ሰይፍ ነው ብለዋል። ሰይፍን የያዘው ሰው ጠንካራ ካልሆነ፣ ሰይፉ የሚመታበት ነገር ሊቆረጥ የሚችል ነገር ካልሆነ አይጠቅምም ብለዋል። ሰይፍን የያዘው አካል ጠንካራ ካልሆነ ማለት ቁርአኑን የሚቀራው አካል ማለት በኢማኑ በተውሒዱ በዲኑ ጥንካሬ ጥሩ ካልሆነ መቅራቱ ብቻ አይፈወስም። ይህ ሰይፉን የሚይዘው ሰው ምሳሌ ነው። በሰይፉ የሚቆረጠው ነገር ሊቆረጥ የሚችል መሆን አለው። በሰይፉ በረታ አይቆረጥም በሰይፍ ድንጋይ ቆረጥ የሚቀራለት አካል ምሳሌ ለቁርአን ራሱን ያዘጋጀ ልቡን የከፈተ መሆን አለበት። አዎ ቁርአን ፈውስ ነው፣ ቁርአን ያሽረኛል፣ በአላህ ፈቃድ ብሎ የተዘጋጀ መሆን አለበትና ሰላም በሆነችበት ወቅት እንዲቀራላት ራሷን ማሳመን የሁሉ ተደርጎ አይካለች። እነዚህ ምልክቶች የሌላ ችግር ምልክት ናቸው። ምስልም ዘምዘም ባገኘ ነው የሚለው ዘምዘም ጠጣ እየተባለ አይሚል ከሆነ ቁርአን ይከራለህ ሲባል አይሜል ከሆነ ችግር አለና፣ የሚቻለውን ሁሉ አድርጎ ሩቃ እንዲደረግላት ማድረግ፣ ከቤተሰብ ጋር ተነጋግሩ። የእንጀራ እናቴና አባቴ ተፈተዋል። ባለቤቴ ለእንጀራ እናቴ አጅነቢ ነው ወይስ አይደለም? አዎ አጅነቢ ነው። አጅነቢ የማይሆነው ለወለደችሽ እናት፣ ለወለደችሽ እናት አጅነቢ አይሆንም። አንቺን ላልወለደችዋ የእንጀራ እናት ግን ሚፋቱም ባይፋቱም የአንቺ ባል ለአንቺ የእንጀራ እናት አጅነቢ አጅነቢ ማይሆነው አንቺን ለወለደችሽ እናትና አንቺን የወለደችን እናት ለወለደች ለአያትሽ ብቻ ነው ሰሞኑን ዓለም አቀፍ የሂጃብ ቀን ተብሎ ይከበራል ሴቶች አብዛኞቹ ይሄን ክብረ በዓል ተቀብለው ያከብራሉ ምክር ሊሰጡልን የሚል የቱን ሂጃብ ነው የሕጃብ ቀን ብለው የሚያከብሩት ሕጃብ ቀን ብለው የሚያከብሩ ሕጃብ ብላ የለበሰችው ሌላ ሕጃብ የሚያስፈልገው ዛሬ ሕጃብ ተብሎ የሚሸጡ ሕጃብ ተብሎ የሚተዋወቁ ሕጃቤ ብላ ብዙ ሴት የምትናገርለት አደብ ያላት ሴት ዘንድ የሚኒታ ቤት ልብስም፣ የቤት ውስጥ ልብስም ሕጃቡ ራሱ ሕጃብ አልብሱን፣ ሕጃብ አልብሱን የሚል ነው። ሆን ተብሎ ታስቦ የሰውነት ቅርፅን የሚያሳይ መልኩ አይን ውስጥ የሚገባ ታስቦበት ከታይዋን ከቱርክ ከሠርቶ የመጣ ነው። ሙስልም ዲኑን ከምንጩ ሊወስድ ይገባል። ሂጃብ የተደነገገው የሴት ልጅን ውበት ለመደበቅ ነው። ለባሏ እንጂ ለቤተሰቡ እንጂ እንዳታሳይ ለማድረግ ነው። ዛሬ ሂጃብ የሚባሉት እንደዚህ እንደ ፋሽን አድርጎ የመጡት ቀን ሊያከብሩለት ያሰቡት ያለው ሂጃብ ግን ውበት ያጎላ ነው። በእኛ ሂጃብ ተደንቀዋል፣ ታፍሮችም ሂጃብ መልበስ ጀምረዋል የሚል ነገር ሰምተናል። ሆ ምን ሆነው ሂጃብ ያጣል። ታፍሮች ከተደንቁበት ትክክለኛውን ሂጃብ እየተዋጉ ነው ትክክለኛ ሒጃብ ለብሳ የምትሄደን እህት ሲያገኙ ደማቸው እየፈላ ነው። የቱ ጋ ነው ካፈር የምትቀናበት? ካፈር ሴት ሁሉ ውበት ይጨምራል ብላ የምትለብሰው ሒጃብ ሒጃብ የሆነ ሒጃቡን ሒጃብ ያሉ አላህ ነው ረሱልና ሰለላሁ ዐለይሂ ወሰለም የቱ ሒጃብ ነው አላህና ረሱል ሒጃብ ያሉት? መስፈርቶች አሉት። ካሁን ቀደም በተደጋጋሚ አንስተናል እዚሁ መድረክ ላይ። ሰፊ መሆን አለበት። መላሰውነቷን መሸፈን አለበት። ወፍራም መሆን አለበት። ጌጥ መሆን የለበትም። ዥንጉርጉር ቡራቡሬ መሆን የለበትም። በሽቱ የተነከረ ሽቱ የተቀባ መሆን የለበትም። ከወንድ ከካፍር ሴት ጋር የሚያመሳሰል መሆን የለበትም። ይሄኔ ነው ሴት ላይ ሂጃብ ለብሳለች የሚባል። ሶላት ስገጂ ቤት ውስጥ እርጊ ያለው አላህ ተባረከ ወተዓላ። በአንድ አንድ አንቀጽ ውስጥ ሶስቱንም አያይዞ አዝዟል። ቤታችሁ ውስጥ እርጉ፣ እንደ ጃሂልያ ዘመን ሴቶች ወጣ ወጣ ማለትን አታብዙ፣ ሶላት ስገዱ። ሂጃብ ለብሰው ሶላት ስገዱ። ሶላት ስገዱ። ያንን አላህ እንዴት መሰገድ እንዳለበት በነቢ አማካኝነት አስተምሮና ሂጃብ እንዴት መለበስ እንዳለበት በነቢ ባለቤቶች አለይሂ ሰላቱ ወሰለም በሱሐባ ሴቶች አማካኝነት ተስተምረናል፣ ተነግሮናል፣ ተላልፎልናል። ታላላቅ ሰሓቦች፣ ሙፈስሮች መድረክ ላይ ሆነው ሱረቱን ኑርን፣ አሕዛብን እያስተማሩ በተግባር አሳይተዋል። ፊታቸውን ሙሉ በሙሉ ሸፍነው አንድ አይነ ብቻ ለማየት አስቀርተው ማለት ሂጃብ ማለት ከዚህ ተደርቀው። ግን ዛሬ ሂጃብ እየተባለ ያለው ሌላ ነው። ኃላፊነት አለብህ ምስትህ በምትለብሰው ልጅህ በሚለብሰው ልብስ የማንነት መገለጫ ነው። አንተው በራስህ ገንዘብ ነው ለምስትህ፣ ለልጅህ፣ ለእህትህ የመገላለጥን ልብስ ገዝተህ ምታመጡ መገላለጥ ሲባል ብዙ ጊዜ ራቆት መሄድ ማዛረ ቁርአኑ ሲወርድ አትገላለጡ ተብለው የታዘዙ ሰዎች ራቆታቸውን አይሄዱም ነው። አንዳንድ መፍስሮች እንደጠቀሱት ሒጃብ አርጉ የሚለው አንቀጽ ከመውረዱ በፊት የአረብ ሴቶች ፀጉራቸውን እንኳ ይሸፍኑ ነበር። ነገር ግን ወደ ኋላ ነበር የሚያስሉት ሻሻቸውን። ዛሬ ብዙ ገጠር አካባቢ ላይ ከተማማ በርካታ እናቶች ዘንድ እንደምናየው ማለት ፀጉራቸውን የሚሸፍኑበትን ሻሻቸውን ወደኋላ ነበር የሚያስሉት። ወሊየድሪብን ዓላ ጅዩብህን የሚል አንቀጽ መታ ሻሹን ሻርፑን ወደ ኋላ ሳይሆን ማሰሪያ ያለባቸው ደረታቸው ላይ ይልቀቁታል። ፀጉራቸው ላይ ተደርጓል፣ ደረታቸው ላይ ይልቀቁት ተብሏል። የማይቀር ነው በፊት በኩል አልፎ ነው ደረት ላይ የሚያልፈው የሚያርፈው ብለው ፈስራሉ ዕልሞች ስ ምባብ አድርጋ እዛ ሒጃብ ሰፊ የእስላም ነጥብ ሁሉም ትኩረት ሊሰጠው ሸሓቦች በተደዱት መልኩ ሊረዳው ይገባል። ሕሙምን የሒጃብ ቀን ብሎ ማክበር አይቻልም። እኛ ሙስሊሞች የምናከብረው ቀን ያለን በአመት ውስጥ ሶስት ብቻ ነው። ሁለት ዓመታዊ፣ አንድ ሳምንታዊ ነው። ከዚህ ውጪ የእናት ቀን፣ የሞት ቀን የለም። መሪያቸው አምላካቸው ስሜታቸው የሆነ ሰዎች ፈጠራ፣ የካፍሮች ፈጠራ። የምኖች ቀን የምኖች ቀን ሁሉም ቀን የአላህ መልካም ስራ ሰርተን ወደ አላህ ደግሞ መቃረብ የምንችለው አላህ ተባረከ ወታዓለ የፈቀደልን ልዩ የበዓል ቀን ሲሆን ከዛ ውጪ የተለያዩ ቀኖችን ፈጥሮ ማክበር ዲን ላይ አዲስ ነገር መፍጠር የሆነ ሙስልም ረሱላችን አለይሂ ሰላቱ ሰላም ባሳዩት መንገድ ብቻ ነው የሚሄዱ አለ የውመ አክመልቱ ለኩም ዲነኩም ዛሬ ዲኑን ሞላ ሁላቸው። ያኔ ይህ ቁርአን ከመውረዱ በፊት ያልነበረ ያልታወቀ ነገር በሙሉ ሙስሊም ሊሸሸው ይገባል፣ ከዛ መንገድ ያወጣሃልና ኢተቢዑ ወላ ተብተሊዑ ፈቀድ ኩፊቱን ብለ አዘጋቀደች። ተከተሉ፣ አዲስ ነገር አትፍጠሩ፣ በቅተዋችኋል። ያለፉ ሙስሊሞች እነሱ በሄዱ በፊሉ በዛ ተብቃቁ ተብሏልና የምንም ቀን ብሎ መፍጠር ማክበር የኛ የሙስሊሞች ሥራ መለያደል ምን ተደረገ? ተሰገደ ወይ? ተክቢር ተባለ ወይ? መገለጫው ተክቢር መባሉ መስገዶ ብቻለ ነው። አንድን ቀን በአመት ጠብቆ በዛ ቀን ለየት ያለ ነገር ማድረግ አያ ደግሞ ቀኑ ራሱ የበዓል ቀን ነው ብሎ ማሰብ ማመን ቢድዓ ውስጥ መግባት ነውና፣ በመጀመሪያ ቁርአኑ ባዘ መልኩ ሂጃቡን እንልበሰው። ትክክለኛ ሙስሊም ሴት በየዕለቱ ሂጃብ አድርጋ በወጣሽ ቁጥር ሂጃቧን እያከበረችም። ትክክለኛ ሙስሊም ሴት አመቱ ሙሉ ሂጃብን እያከበረች አንተ የአላህ ሩሕ ወይ ዒሳ ሆይ የሞተን ቀስቅሰሃል በአላህ ፈቃድ፣ አይን ላልነበረው አይን እንዲኖረው አድርገሃል፣ የቆዳ በሽታ ለምጥ የነበረበትን ሰው መፈወስ ችለሃል። እንደው ለአንተ ያስቸገረህ ያቃተህ ነገር ምንድን ነው ሲሉ፣ ያቃተን ጃህል ነው ብላል። ከፊት ለመምራት የተቀመጠው አካል የመምራት ብቃቱ ሳይኖረው ከሆነ የተቀመጠው ከፊት መቀመጡ ይክርብኝ፣ የሚል የአቡ ጠይብ አልሙተነቢ ገጠምማል መምራቱ መምከሩ ብቃቱ ኖሮት ሳይሆን ለመምከር ለመምራት የተቀመጠው የእሱ አይነቱ ቦታ ላይ መቀመጥ ይቅርብኝ። መሪነት መስፈርቱን መርሐላውን ጠብቆ የመጣ ሲሆን ነው የሚቀናበት። ሆነ ዛሬ ሁሉም ሚዲያ አገኘው ብሎ እያወራ ከኋላ የሚከተሉኝ ያገኘው ብሎ እያስከተለ ነው እየመራ። ትልልቅ ጉዳዮች ላይ የዲንም ይሁን የዱንያ ጉዳይ ላይ መናገር ያለባቸው ማናቸው ናቸው? ዑለማዎች፣ አቅል ያላቸው ናቸው፣ ተጅሩባ ያላቸው ናቸው። ትልልቆች ሲናገሩ ከታች ያሉት ማስተጋባት ነው ያለባቸው። የዲን ጉዳይ ነው ይሄ። ዑለማዎች ይሄን ብለዋል። ከዑለማዎች ጋር ምን ጋዜጠኛ ነው ያለው፣ የሆነ ሰው ነው ያለው። ሰው ማይለው ነገር የለም ማይናገረው ነገር የለም። ነገር ግን ሁላችንም ልብ ማለት ያለበት ነገር ቢኖር ሸሪዓ ዲን ኢስላም፣ እኔ አንተ እሱ እሷ እነሱ ተባብረው የሚገነቡት ግንብ አይደለም። የሸሪዓ ግንብ ተገንብቶ አልቋል ተጠናቀዋል። እሱ ላይ ገብቶ መኖር ብቻ ነው ፈኛ የሚጠብ አዲስ ነገር መፍጠር አይቻልም። እንዲህ አይነት ቀን የድል ቀን የሙስሊም ቀን የሂጃብ ቀን ባህሉን መጀራ እየተባለ ዲን እስላምን መጫወቻ እንዲያደርጉት አቅላችን ዲናችን ሊፈቅድ አይገባም። በስሜት መማራት ነው፣ በነሻጣ መጓዝ ነው። አስቀድመህ እንዲህ ንግግር ከመናገርህ በፊት ቁርአን ግለጥ፣ ሐዲስ ግለጥ፣ እንዴት አልከው ብትባል ከዚያ አንጻር ብለህ ማስረጃ ማቅረብ የምችልበት ደረጃ ላይ ደርሰህ ተናገር። በተረፈ ግን ፊት ለፊት የምታየው መሰማው ተጽዕኖ ያሳደረውበት ተነስተህ የምትናገረው ንግግር እስላም ላይ ያስኬድ ዱንያ ገበያ ላይ አድናቂ ማብዛት ላይ፣ ተከታታይ ማብዛት ላይ፣ ግዢ ማብዛት ላይ ሊያስኬድ ይችላል። ዲን ላይ ግን የጃሂሎች ዕቃ አይሸጥም። የእስላም ዲን መድረክ ላይ አይሁን። ጃሂሎችን እንትስማ ቸላባላቾ ተብራ ሶሐቦችም ሂጅራን እንደዚህ ስለጀመሩ እኛም እናደርጋለን። ቂያስ የመጨረሻ ወይም አራተኛ ደረጃ ላይ ያለው ደሊል ነው። ቁርአን ደሊል አምጣ፣ ሐዲስ ደሊል አምጣ፣ ኢጅማዕ ደሊል አምጣ ነው የሚባለው። ሶሐቦች ያደረጉት ሦስተኛውን ደሊል መሰረት አድርገው ኢጅማዕ አድርገው፣ ዑመር አነሱት ሐሳቡን፣ ሶሐቦች ተወያዩበት፣ አፀደቁት። የሶሐቦች ስምምነት ደሊል ነው የሶሐቦች ስምምነት ደሌልውቁርአን ሐዲስ ላይ ተፈቅዷል እንደሚባለው ሰሓባ ተስማምቶ ካጸደቀው ተፈቅዷል ይባላል። የእኛ ዒዶች ሁለት ናቸው፣ ዓመታዊ ሁለት፣ ሳምንታዊ አንድ። ዒዱና አህለል ኢስላም ብሎ ነቢ ላት ሰላም ድ ብሓና ዒዱል ፊጥር የእኛ የሙስሊሞች ዒድ ነው ብሎ በየአመቱ ወይም በየዘመኑ ወይም በየሀገሩ ድል ባገኛችሁ ቁጥር ያን ቀን መዝግባችሁ ይዛችሁ የድላችን ቀን እያላችሁ አክብሩ ብለው ክፍት አላረጉትም በሩ ነቢ ላት ላ። ይህን ቀንም ሰሓቦች የቀን መቁጠሪያ አረጉት እንጂ ቀኑን አላከበሩትም። የህጅራ ዘመን መለወጫ ተብሎ አይከበርም። ቢድዓም ሰሐቦች ተስማምተው የሙስሊሞች አቆጣጠር ከህጅራ ይሁን ካሉ በኋላ አንድ ብለን የህጅራ አቆጣጠር የጀመርንበት የመጀመሪያው ዙር ክብረ በዓል ብለው አላከበርም። ሁለተኛው ሦስተኛው፣ አይታውቅ ከጊዜ በኋላ ነው ይሄ ቅኝ ግዛት የሚባለው ሙሲባ ከመጣ በኋላ ኢስላምና ሽርኩ ቢድዓና ሱናው ጅህልናና እውቀቱ ሲቀላቀል የፈለጉትን ሁሉም ከመሬት እያነሱ ከፍ ያደርጋሉ። ሰው እንዲቀበላቸው ኢስላሚያ የሚል መጠቅለያ ያደርጉለታል። ነቢ ካከበሩ ዝግጁ እናከብራለን። ሂጅራውንም እንደ አላከበሩ። ስለዚህ ሱሐቦች ለጊዜው ይሄን ቀን ቀን መቅጠሪያ ያደርጉት እንዲህ ያለን እስላም መጫወቻ ይሆናል። ማንኛውም ሰው መናገር የሚችል ተሰሚነት ያለው ከመሬት እየተነሳ እንዲህ አይነት ነገር ቀን እንዲህ አይነት ነገር ያለ ስራ መፍታት ይሆናል። የእኛ ትልቁ አመት ባላችን ደስታችን እስላም በሁለት ግሩ ቆሞ ሙስሊሞች ሙሉ ሀቃቸውን አግኝተው ነፃነታቸውን አግኝተው ጁሙዓ፣ ጀማዓ፣ ዒድ ሰግደው ሴት ላይ ሕጃብ አድርጋ ሰላም ወተህ መግባት ስችል እያንዳንዱ በዚህ መልኩ ያልፈቀን የእኛ የሙስሊሞች ዒድ ነው። ማናሳ የሚለው ስም ከነቢዩላህ ዩሱፍ ታሪክ በፊልም አይተው ስም ያወጡት እንዴት ይታያል ጠይቅልኝ ተብዬ ነው። እኛ ሙስሊሞች ስምናወጣው ከፊልም የወሰደን አይደል። አቅሙ ካለን ከሶሓቦች ቋንቋ ከቻለን ከትክክለኛ ጥሩ ማዕና ካለው ስም ነው ለልጆቻችን የምንሰጠው እንጂ ፊልም አይተን ትርጉሙን ማናቀው ያውም ከነቢዩ እመት ያልነበረን ሰው ታሪክ ሚዳስን ፊልም መሰረት አድርገን ፊደሉን ሳናስተካከል ትርጉሙን ሳናቅ እኛ እናወጣ ለልጃችን አንሰደው። ማናስ የሚባል ነገር አላውቅም። ሲጀምር የነብዩ ላህ ዩሱፍ ፊልም ብሎ መስራት አይቻልም። የነብዩ ላህ ዩሱፍ፣ የነብዩ ላህ ሙሳ፣ የነብዩ ላህ መሐመድ ፊልም ብሎ መስራት አይቻለም። ሐራም ተገዝቶ ነው። ለገንዘብ ብሎ ነው የሚሰራው። አንዳንዶች ካፍሮች ናቸው። አንዳንዶች ካፍሮች ናቸው። ታላላቅ የእስላም መሪዎችን ወክለው የሰሩ ካፍሮች አሉ። ቁርአኑን ትተን ወዴት ነው የምንሄደው? ኸይር የፈለገ ሁሉ ቁርአን ላይ ተቀምጦለታል። ሐዲስ ላይ ተቀምጦለታል።

እኛ አላህ በእስላም ያከበረን ሰዎችን ከእስላም ውጭ ባለ ነገር ክብርን የፈለገን እንደሆነ መልሶ ያዋርደናል፣ የበታች ያደርገናል። ብላ አልዑመር ሷሐቦች፣ ከቁራኑ ውጭ የሌላ ነገር አያውቁም ነው፣ ከሐዲሱ ውጭ የሌላ ነገር አያውቁም ነው። ከረሱል ሰሓቦች መሃል አንዱ ሻም ደማስኮ ለዚያራ ሄደ። ታላቁ መስጂድ ውስጥ ገብተው ቁጭ አሉ። የረሱል ሰሓቢ መጣ ብለው የአገሪቱ ሰዎች ሁሉ ተደርድረው መጡ። እሳቸው ቁጭ እንዳሉ ሱረት ዩሱፍ ማንበብ ጀመሩ። ሰዎች አንድ በአንድ ቀስ እያሉ የተንጠባጠቡ መውጣት ጀመሩ። ከዛ ገባቸው። ሌላ ወሬ ትረካ ሊነግሯቸው ነበር የፈለጉት ሰዎች። እነዚህ ሰዎች ምን ነክቷቸው ነው ከቁርአን የተሻለ ነገር ምን ሊሰሙ ፈልገው ነበር የመጡት ብለዋል። የቁርአን ተፍሲር ለዘጠና ደቂቃ ቁጭ ብለህ ስማ ቢባል ሲያዛጋ ሲያክ አቀማመጡን ሲቀይር ታየዋል። ፊልም ግን ሲሆን አፉን ከፍቶ ዘጠና ስልሳ መቶ ሁለት መቶ ተከታታይ ክፍል የሚያይ እምታይ ይኖራሉ። ሐቂቃኛን ከቁራን ለማራቅ ትክክለኛውን ታሪክ ከትክክለኛው ምንጭ እንዳንወስድ የተደረገ ሴራ። አልሐምዱ ልላህ የትኛውም በዕልም የተካነ ለዲኑ ገይራ ያለው የሚቆረቆር ሰው እንዲህ ነገር ውስጥ አይደማል። ስለዚህ ልንነቃ ይገባናል። ፊልም ድራማ የሚባል ነገር ለዲን ቢጠቅም ሰሓቦች ይቀድሙንም? ነር ታቢዕዮች ይቀድሙ ነር። ሰሓቦችና ታቢዕዮች ድራማ አልሰሩም። ሰርተዋል የሚል ካለ ያም ካሜራ መች ነበረ ሊለኝ ይችላል፣ አንድ ሞኝ የሆነ ሰው። ካሜራ ወደኛ ማሸጋገሪያ እንጂ ፊልሙ ድራማው የሚሰራው ሜዳ ላይ ነው። ማንኛውም ሰው ሊሰራው ይችላል። ካሜራ የሚያስፈልገው ለሌሎች ተመልካቾች ለማድረስ። ካፊሮች ህይወታቸውን ለመቀየር ሀገራቸውን ለመቀየር ትውልዳቸውን ለመቀየር አርቲስት ብለው የሆነ ገደል ውስጥ ገቡ ብለን እኛ መግባት ያለብን፣ የሚፈቀድ መልካም የሆነ ከዲን ጋር ማይጋጭ ነገር ከሆነ ልታደርገው ትችላል። ነገር ግን ሰሐባ ወክሎ ነቢይ ወክሎ መስራት፣ እነዚህ ሰዎችም ክብራቸውን መንካት ሱሓባ ሆኑ ከሱሓባ ማይሄደን ሄደን አክላቅ የሚያሳይ ሰው የሶሐቦችን ክብር ያስነካል። ስለዚህ እንዲህ አይነቱን ስራ ከመስራት ምስልም ራሱን ከፍ ሊያደርግ ይገባዋል። ለመዝናናት ከሆነ ዋጅብን ሳንተው ሓራሙ ሳንገባ ሳና በዛ ባህላ ነገር እንዝናና ችግር የለው። ለመማር ከሆነ ንጹህ የሆነውን ምንጭ ቁርአንን ሐዲስን ይዘን እንማር። የዩስፍን ክሷ ቁርአን ላይ እናገኘዋለን። የአደምን ክሷ ቁርአን ላይ እናገኘዋለን። የኢስማዒልን የኢብራሂምን ቁርአን ላይ እናገኘዋለን። ዲንን ከማን ለንማር ከዑለማዎች ነው። ዋናው ትልቁ ቁም ነገር ፊልም ድራማ ለኡማው ለዲኑ ቢጠቅም ማን ይሰራው ነበር? ሰሓቦች፣ ታቢዕዮች ይሰሩት ነበር። እነሱ ያልሰሩትን አንሰራም ነው። ዲኔን አውቅበታለሁ መማር ዕባዳ፣ ዲንን መማር ዕባዳ በል። ኢማሙ ሻፊዒ ኢማሙ ነዋዊ ኢማም አህመድ ሌሎችም፣ ሱና ሶላት ከመስገድ ዕልም መማር አጅሩ ይበልጣል ሌይል እየሰገድክ ከምታደር ዕልም ብታጣነኝ የተሻለ ነው። ራስህ ለኡማው የሚጠቅም ሌይል ሶላት መስገዱ መጾሙ አጅሩ ለአንተ ብቻ ነው። ዕልም ለአንተ ለዲኑ ለኡማው። ዕልም የከበዳቸው ሰዎች ናቸው። ብዙ ጊዜ በዚህም ይጠመዱት ዕለሞዎች ጋር ሄዶ መስጂድ ሄዶ መድረሳ ሄዶ በትክክል ማስታወሻ ይዘው ራስን ዝቅ አድርጎ መማር የከበዳቸው ሰዎች ራሳቸውን ለማታለል ዕልምን በዚህ መልኩ እማራለሁ ሊሉ ይችላሉ። ይሄ ትልቅ የሆነ ስህተት ነው። እንጀራ እናቴ አባቴ ከፈታት በኋላ እኔ ለሷ መሐረሙ መሆን እችላለሁ። ወላ ተንኪሑ ማነካሓ አባውኩም አባቶቻችሁ ያገቡትን አታግቡ ስለተባለ ቢፈታትም ባይፈታትም መሐረሙ ናት። መሐረሟ ትሆናለህ። ሄት ክመዘየር ትችላል። ካሰበችበት ማድረስ ትችላል። የእስልምና መልካም ጎን ነው። ዝምድና ተቆርጦ አይቀርም። አባት ግን ንካሑ ካላለቀ ሊያገባ ይችላል። ንካሑ ካለቀ፣ ስለዚህ መሀል ላይ መጥፎ ነገር እንዳይፈጠር ምን ተደርጓል? አጅነብ ይሆናል። ልጅ ልጅ ግን ከሆነ ማቀብ ተጥሎበታል። አባቶቻቸው ያገቡን አታግቡ ተብሏልና በዝምድና ነው የሚፈላለጉትም። አንድ ሙስሊም የሆነ ሰው ፎቶ ተነስቶ ለወደፊት ማስታወሻ ብሎ በአልባም ውስጥ ካረገ በኋላ ሳጥን ውስጥ ቢያስቀምጠው ይቻላል ወይ አይቻ ሳጥን ላይ ያስቀምጠው፣ ግርግዳም ላይ ይስቀለው። ፎቶ መነሳቱ ሐራምን፣ ለምክንያት ለሓጃ ካልሆነ በስተቀር የተነሳውንም ማስቀመጡ ተገቢ አይደለም። ምንም አይነት ምስልን አይተህ አትለፍ

ሌባ ሳጥን ሰብሮ ሊያወጣው ይችላል። ከዛ በኋላ የሚያሳፍር ሁኔታ ላይ ሆነሽ የተነሳሽውን ፎቶ መሰጠሽ አንድ ሚሊየን ብር እጅ ላይ ቁጭ ካደረግሽ ነው ይላል አለ እንደዚህ አይነት ሸይጣን በዚህ መልኩ ያሰለጠናቸው አስመርቆ ያሰራጫቸው ሰዎች አሉ። የሆነ አጋጣሚ አድርገው ሴቷን ልጅ እንጋባለን እንዲናደርጋን አንዴ ብቻ ፎቶ ላክልኝ በደምብ እንዳይውሉ ይወስዳል። ከወሰደው በኋላ በሐራም ካልተገናኘን ይሄን ፎቶ እበትነዋለሁ፣ ለወንድምሽ እሰጣለሁ፣ ለአባት እሰጣለሁ። በእንዲህ አይነቱ ወጥመድ እንዲህ አይነት ሙጅሪም ሰዎች እጅ ላይ ይወድቋሉና ሴት ልጅ ፎቶ መነሳት የለባት። ብዙ ምስኪን የሆኑ ሰዎች ሞባይላቸው ላይ ያጠፏቸው ነገሮች ሁሉ የጠፉ ይመስላቸዋል። ለዚህም የሰለጠኑ አሉ፣ የጠፉ ፎቶዎችን መልሰው ማምጣት ብቻ ያገለገለ ሞባይላቸውን ሰርዘናል ፋይል ሁሉ ብለው ይሸጣሉ። ነገር ግን ለዚህ ኮምፒውተር ካለው ሸር አንዱ መመለሻ አዘጋጅቶላቸዋል፣ ፋይሎችን መልሰው ያመጣላቸዋል። ደልቼ ነው ሸጥኩት ያለችው ሁሉ ይወጣል። ይዳ አደብ መያዝ ያስፈልጋል። ለመታወቂያ እንኳን ያስፈልግም ያሉ ዕለሞች ኪሳቸው ላይ ብር ማይዙ ዕለሞች ነበሩ። ለምን ሲባሉ ብሮች ላይ ምስል አለና እዚህ ደረጃ ደርሰ። እስከ ቅርብ ጊዜ እስታላላቅ ዕለሞች ስለሚከበሩበት ሀገር ላይ መታወቂያ ያልነበራቸው መታወቂያ ላይ ፎቶ ስላለ፣ የሆነ ደረጃ ላይ ደግሞ የሆነ ወቅት ላይ ደግሞ የግድ ሲሆን ለሱ ብቻ ያለ ፎቶ ስሩ የሚል ትእዛዝ ከላይ መጥቶ ያለ ፎቶ መታወቂያ የሚዞሩ ነበር። ለዚህም ቢሆን አስገዳጅ አይደለም ብለው ማለት ግን ያለ በቂ ምክንያት ሲበሉም ፎቶ የሚያነሱ ሲገቡ ፎቶ የሚያነሱ ሲወጡ ፎቶ የሚነሱ ስራ የፈቱ ሰዎች አሉና፣ አያስፈልግም። መዘዝም አለ ጉዳትም አለው። ወከዛለህ በዚህ መልኩ ፎቶ ያነሱትን ልጃቸውን ድንገት ሞት ቢወስደው ፎቶውን ባየ ቁጥር ሀዘን መቀስቀስ፣ ማልቀስ፣ መረበሽ፣ ከቀደር ጋር የሚጋጭን ነገር ማድረግ ነው እና የሚሆነው ተገቢ አይደለም። የበስቲያዎች እንሻአላህ ሌላ ጊዜ እንመልሳለን። ሰላም አለይኩም ወራህመቱላሂ ወበረካቱ።